ሰላም ሰላም እንዴት ናቸው የአውቶቴክ ዊዝ አብሪሽ ቤተሰቦች፣ ዛሬ ደግሞ ሌላ ሀገር ላይ ያለው የአውቶሞቲቭ ትሬኒንግ ወርክሾፕ የተወሰነ ሊያሳያቸው እና ቀጣይ ላይ ዲቴል እያንዳንዱ ነገር አሳያቸዋለሁ። ለዛሬ ግን ይሄ ለምሳሌ ይሄ መኪና ቢዋይዲ ሞዴል 2015 ሞዴል ነው። ይሄኛው መኪና ኮንትሮል ዩኒቱን ኦንቦርድ ዲስፕሊት ኮንቨርተር ጠቃላይ አንድ ላይ የያዘ ነው። አንድ ዩኒት ላይ ያለ ነው። ሄቪ ነው እንደምታዩት። 2015 በፊቱ ናቸው እነዚህ በጣም ትልቅ ናቸው። ኮንትሮል ዩኒታቸው ሄቪ ናቸው። ኤሲስ ሪፌስ ነው የሚቀበሉት፣ ዲሲ የሚቀበላሉ። ይሄ ትልቅ ነው። ኮንትሮል ዩኒታቸው በጣም ሄቪ ነው ማለት ነው። ሌላኛው ደግሞ ስናይ እነዚህ ቢዋይዲ ኩ የምትባለ ሆናት ሀያ ሀያ ሞዴል ማለት ነው። እነዚህ ኮንትሮል ዩኒታቸው እንደሚታዩት በጣም አነስተኛ ናቸው። ኩሊንግ ሲስተማቸውም ሁለት ብቻ ነው ያለው። እንደሚታዩት አንዱ የኮንትሮል ዩኒት ነው፣ አንዱ ደግሞ የባትሪ ነው። ስለዚህ ኢንተርናል ስትራክቸር ይሄን ይመስላል። ይሄ 2020 ሞዴል ቢዋይዲ ኩነት። ይህም በጣም አድቫንስ ከሚባሉ ሞዴሎች አንዱ ነው። ሌላኛ ሞዴል የትሬኒንግ ሞዴል። ይሄ ፋንክሽን አልፏል፣ ላይቭ ኦፕሬት የሚያደርግ ማለት ነው። ይሄ ምን ምን አለው? ኢንጂን አለው፣ ባትሪ አለው፣ እንደዚሁም ደግሞ አጠቃላይ ፎርድ ዊል ድራይቭ ናቸው። ይሄ ደግሞ ባትሪ ነው፣ ትራክሽን ባትሪ እዚህ ጋር በሞዴል ለመልኩ ተቀምጦ እያንዳንዱ ቴስት እያደረገ ማየት የሚቻልበት እዚህ ጋር ደግሞ ትራክሽን ሞተርና ትራንስሚሽን አንድ ላይ ያለበት ሞዴል ነው። እዚህ ጋር ቴስት ለማድረግ በጣም የሚችሉ ኤሲ ካረንት በዚህ በኩል ነው የሚያገኘው። ስለዚህ ይሄም ቴስት ዲስአሴምብል አድርጎ ለማየት በጣም ምቹ ናቸው። ሌላኛው ደግሞ ትራክሽን ሞተር ነው። ይሄ ትራክሽን ሞተር ኤሌክትሪክ መኪና ላይ የሚጠቀሙበት በተለይ ቢ ዋይ ዲ ላይ የሚጠቀሙ ትራክሽን ሞተር ነው። በጎን በኩል ትራንስሚሽን አለው። እንደምታውቁ ሲንግል ስፒድ ትራንስሚሽን ማለት ነው። እዚህ ጭጋቺ ከሮተር ትራንስሚሽን ውስጥ ከሮተሩ ጋር የምትገናኝ ትንሿ ጥርስ ናት። ይሄ አይዲለር ጊር ነው። ይሄ ደግሞ ትልቁ ጥርስ ነው ማለት ነው። ስለዚህ የሞተሩ ከፍተኛ ፍጥነት እስከ 18000 አርፒኤም አካባቢ ያለው ፍጥነት ቀንሶ ለትንሽዬ እስከ 2000 አርፒኤም ድረስ ቀንሶ ለጎማ እንዲደርስ የሚያደርገው ሲንግል ስፒድ ትራንስሚሽን ነው ማለት ነው። ስለዚህ ሲንግል ስፒድ ትራንስሚሽን ይህ ነው የሚመስለው። በጣም አነስተኛ ጥርስ ነው ያለው። ትንሿ ጥርስ በአይድለን አማካኝነት ሄዳ ትልቁ ጥርስ ድራይቭ ስታደርግ ቶርክና አነስተኛ ስፒድ እናገኛለን ማለት ነው። ሌላኛው ምንድን ነው? እዚች ጋር የቢዋይዲ ሀያ ሞዴልና ትችኛው ዲሲ ዲሲ ኮንቨርተር ነው። አራት መቶ አካባቢ ያለው የባትሪ ቮልቴጅ እስከ 12 ምናምን አድርጋ ለባትሪ ሰተ ቻርጅ ለማድረግ ነው። ይሄ ደግሞ ሪሌይ ናት፣ መሀል ላይ ያለችው ሪሌይ እዚ ውስጥ ትገኛለች ማለት ነው። በዚህ በኩል ደግሞ የሚገባለት ዲሲ ከረንት ነው። ይሄኛው ዲሲ ከረንት ባሳድጎ እዚ ውስጥ አልፎ በዚህኛው በኩል ባትሪ ሄዶ ቻርጅ ለማድረግ ያገለግላል ማለት ነው። ዲሲ ቻርጅ ነው ይሄ። እንደዚሁም ደግሞ በዚህ በኩል ደግሞ ሲንግል ፌስ ኤሲ ቻርጅ አለ። ሲንግል ፌስ አለ አለ ደግሞ መኪኖች ሲንግል ፌስ ነው የሚጠቀሙት። ይሄ ኦንቦርድ ቻርጀር ነው። እቺ ኦንቦርድ ቻርጀር የምትባለዋ ችነት። ስለዚህ ኤሲ ወደ ዲሲ ለመቀየር ነው የምታገለግለው ኦንቦርድ ቻርጀር። ሌላ ብዙ ነገሮች አሉ። ዚጋ ይሄ ኤሲ ነው፣ ይሄ ዲሲ ነው። እያንዳንዱ ነገር ውስጥ ላይ ኦፕሬሽን ፕሪንሲፕሉ ቀጣይ ቪዲዮ ላይ ይሰራላችኋለው። ለአሁኑ ይሄኛው ኦንቦርድ ቻርጀር ናት። መሀል ላይ ሪሌይ፣ ብዙ ኮምፖነንቶች አሉ። እንደዚሁም ደግሞ ዲስፕሲ ኮምፖርተር አለ ማለት ነው። ሌላ ይንቀጥል። ይሄኛው ደግሞ የቢዋይዲ ኢቱ ሞዴል ነው 2015 ሞዴል ስለዚህ ከቻርጅ ብንጀምር በዚህ በኩል ኤሲ ነው ቻርጅ የሚቀበለው ስሪ ፌስ ኤሲ ነው የሚቀበለው ማለት ነው። እንደ አሁኖቹ መኪኖች ሲንግል ፌስ ሳይሆን ስሪ ፌስ ኤሲ ነው የሚቀበለው። ስለዚህ ፓወር ከውጭ በዚህ በኩል ያገኛል። ኤሲ ኤሲ በዚህ በኩል ያገኛል። ስለዚህ ይሄኛው ኤሲ ስሪ ፌስ ወደዚህ ይመጣና ይሄ ሪላይ ነው። ከዚህ ሪላይ አልፎ ፓወር ኮንትሮል ዩኒት ነው ስለዚህ ኤሲውን ወደ ዲሲ ይቀየርና በዚህ በኩል ወደ ባትሪ ፓወር ፍሎ ማድረግ ይጀምራል ማለት ነው። በዚህ በኩል ደግሞ ካየነው ዲሲ ዲሲ በዚህ በኩል ነው የሚያገኘው ቻርጅ ስናደርግ። ስለዚህ ዲሲ በዚህ ይመጣና በዚህ ውስጥ ሪሊዎች ያሉ ኮንትሮል ሰርኩቶች በዚህ በነዚህ በአማካኝነት ዲሲ ወደ ባይፓስ አድርጎ ዳይሬክት ወደ ባትሪ ሄዶ ባትሪ ቻርጅ ያደርገዋል ማለት ነው። ኮንትሮል የሚያደርጉ ሪሌዎች እነዚህ ናቸው። ከዚህ ከውጭ የመጣው ፓወር አሳንሶ እንደሚያስፈልገው ወደ ባትሪ በዛ በኩል ያልፋል ማለት ነው። ስለዚህ ለዚህ ነው የሚያገለግለው። ሌላ እችኛ ዲስ ዲሲ ኮንቨርተር ናት። እቺ ዲስ ዲሲ ኮንቨርተር ማለት ይሄ ባትሪ የሚፈልገው እስከ 15 ቮልት ድረስ ነው መኪና ደግሞ ያለው እስከ 450 ሆኖ፣ ስለዚህ ዳይሬክት እቺ መሸከም ስለማትችል የዲስ ዲስ ኮንቨርተሩ ዲስ ቱ ዲስ ኮንቨርተሩ ቀይሮ ይሰጠዋል ማለት ነው። ስለዚህ ነው የሚያ በታችኛው በኩል ደግሞ ካየነው ይሄ የቢዋይዲ ኪን ዳይናስቲ ታይዘሮች ውስጥ ካሉት መኪኖች ውስጥ አንዱ ነው። ባይዙ የእነዚህ መኪኖች በ ድሮ መንግስታታቸው ወይም ደግሞ ዳይናስታቸው የተሰየሙ ናቸው። ይህ ክዊን ዳይናስት የሚባለው ይሄ በዚህ በኩል ወደ ባትሪ የሚሄደው ቻርጅ ያገኝበት ይሄ ሙሉ ባትሪ ነው። እስከ ስድስት መቶ ቮል ድረስ አለው። በዚህ ነው ኤሌክትሪክ ካረንት ዲሲ ወደ ባትሪም የሚገባው ከባትሪ የሚወጣ ማለት ነው። ይህን ይመስላል። ሌላኛው ደግሞ አውቶኖምስ መኪና ነው። ይሄኛ አውቶኖምስ መኪና ማለት በራሱ ያለ ሹፌር የሚንቀሳቀስ በራዳር ሲስተም የሚሰራ ማለት ነው። ኮሚኒኬሽን መካኒዝሙ ላ የሚታዩት ነገሮች። ስለዚህ ያለ ሹፌር ሊንቀሳቀሱ የሚችሉ አውቶኖመስ ካሮች ናቸው እነዚህ። በጣም ዘመናዊ አሁን ዓለም ላይ ካሉት በጣም አድቫንስድ መኪኖች ውስጥ አንዱ እነዚህ ናቸው። ይሄ ዲቴይል እንዴት እንደሚሰሩ ወይም ደግሞ ቪዲዮ አቀርብላችኋለሁ። ብዙ ቪዲዮዎች አቀርባለሁ ቀጣይ ላይ። ይሄ ቪዲዮ ግን በጣም ብዙ ሰው ካገኘ ዲቴይል አቀርባለሁ፣ ካልሆነ ዲቴይል ቪዲዮ አላቀርብም ማለት ነው። አመሰግናለሁ።